ሰውነታቸውን በአጭር የተቀጩ አሉ። ስለዚህ እኛን ደግሞ እግዚአብሔር ስለሚወደን መርጦ ለዚህ ያደርሶናል። ንስሓ እንድንገባ ከጥፋታችን እንድንመለስ ስለሚወደን ነው ለዚህ ያደረሰንና አምላካችን እናታችን ማርያምን። እውነቱን ነው የምነግራችሁ፣ በቃ ለእናንተ ከእግዚአብሔር በታች እናንተ ናችሁ። ስለዚህ ራሳችሁን ተንከባከቡ፣ ራሳችሁን አትጣሉ፣ ለራሳችሁ ጊዜ ስጡ፣ ለራሳችሁ ቦታ ስጡ የሚያስፈልገው ሰላም ለእናንተ ይሁን። ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች፣ የሰው ልጆች በሙሉ ሰላማችሁ በያላችሁበት እንደ ሰማይ ከዋክብት እንደ ምድራሻ ብዝዝት ትርፍርፍ በልኝ። እንደምን ሰምባችኋል? እኔ ዜና ነኝ። እግዚአብሔር የተመሰገነ ይሁን። እኔ ጋለ ሰላም፣ እኔ ጋለ ሙሉ ጤና፣ እናንተ ጋም እንዲሆን የዘወትር ምኞቴም ጸሎቴም ነው። ዋንቺ የተዋህዶ ልጅ ነኝ። ዛሬም ተመልሼ በአዲስ ቪዲዮ መጥቻላችኋለሁ። በአዲስ ቪዲዮ ስመጣ እንግዲህ እንደዚህ ሞቅ ደመቅ ሸብረቅ ብዬ አምሮብኝ ምናምን ነው የመጣሁት። የዓመት በዓል ማግስት ነው። ድምፄ ምናምን ያው ዶሮ ምናምን ስለበላው ወፍርፍር ብሏል። እንግዲህ በመላው ዓለም የምትገኙ የተዋህዶ ልጆች ክርስቲያኖች እንኳን ለብርሃነ ትንሳኤው በሰላም በጤና አደረሳቸው አደረሰን። ደግሞ በሰላም በጤና ለእርገቱ ያድርሰን፣ እንዲሁም ለአመቱ ደግሞ በሰላም በጤና ያድርሰን። ቸሩ መድኃኔዓለም ለዚህ ያደረሰን አምላካችን ክብር ምስጋና ይግባው። ሀገራችንን ሰላም ያደርግልን፣ ኢትዮጵያን ይጠብቅልን፣ አለማትን ይጠብቅልን። እናንተ እንዴት ናችሁ? በዓሉ እንዴት አለፈ? ጥሩ ነበር ወይ? እንዴት ነበር? እኔ ጋ በጣም አሪፍ ነበረ። ደስ ነበር፣ የእውነት ለመናገር አምና ቤተሰብ ጋር ነበርኩኝ። በደስ የምል ድባብ ነበር አምና። ዘንድሮ ደግሞ እዚሁ ሁኜ አምና የነበረው ደስታ ዘንድሮ እንዳይጠፋ ብዬ የእውነቴን ነው የምላችሁ። እንደምታዩት ዶሮ ዘርቼ፣ ዳቦ ደፍቼ፣ ጠላ ጠምቄ፣ ጠጅ ጠምቄ እንኳን አደረሳችሁ! ለብርሃነ ትንሳኤው በሰላም በጤና ደግሞ ለብርሃነ ልደቱ ያብቃል። አመት በዓልን ለማክበር ይኸው ሞቅ ደመቅ አድርጌ አዘጋጅቻለሁ። እንኳን አደረሳችሁ! ሳውዲ ምናምን ምናምን ያላችሁ ይዞች በእንትን እንደምታሳልፉ አቃለው። አይዟችሁ ሁሉም ያልፋል። የማያልፍ ቀን የለም። ሁሉም ያልፋል እግዚአብሔር አምላክ ያሳልፋል። ነገ ሌላ ቀን ይመጣል፣ የነፃነት ቀን ይመጣል። የራሳችሁ ኑሮ የምትኖሩበት ከነ ቤተሰቦቻችሁ ጋር ፏፈሽ ድምቅ ብላችሁ የምታሳልፉበት ጊዜ ይመጣል። ስለዚህ ተስፋ አትቁረጡ፣ በርቱ፣ ጠንክሩ። በዓል ሲመጣ ብዙዎቻችን እናለቅሳለን፣ እንተክዛለን። ግን ምንም አይምሰላችሁ። በቃ ማለት እግዚአብሔር አለ፣ ለሁሉም ጊዜ አለ። በጊዜ ሁሉም ያማረ ይሆናል፣ በጊዜ ሁሉም ውብ ይሆናል። ስለዚህ እናንተ ደግሞ ሁሉንም በጊዜ ማየት ነው እንጂ ማዘን ምናምና በቃ አንድ ቀን ነው። በእርግጥ ፋሲካ አንድ ቀን ነው አይባልም፣ እስከ እርገቱ በዓል ነው። ሆኖም ግን ዋና ዋናው በዓል በቃ በትንሳኤው ቀን ነው። ስለዚህ አንድ ቀን ነው አለፈ። እናም አይምሰላችሁ። ሌላቸው እንዳለው የምወዳችሁና የማከብራችሁ እሄቶቼ እግዚአብሔር ይመስገን ስለሁሉም ነገር እድሜ ላይ ሰጥቶ ለዚህ ያደረሰን አምላካችን ክብር መስጋና ይግባ። በእውነት ከምንም በላይ ለዚህ መድረስ መልካም ነውና፣ ትናንት የነበሩ ዛሬ የሌሉ አሉ። እንደዚህ ደርሼ እንደዚህ ሁኜ እንደዚህ ገብቼ ወጥቼ እያሉ ብዙ እያቀዱ መንገድ ላይ የቀሩ አሉ። ሕይወታቸውን በአጭር የተቀጩ አሉ። ስለዚህ እኛን ደግሞ እግዚአብሔር ስለሚወደን መርጦ ለዚህ አደርሶናል። ንስሐ እንዲገባ ከጥፋታችን እንድንመለስ ስለመወደድ ነው ለዚህ ያደረሰን እና አምላካችን ልናመሰግነው ይገባል። እያንዳንዱ እለት፣ እያንዳንዱ ቀን ለእኛ እየተጨመረልን ነው በምሕረቱ ማለት ነው እና የእኛ ስራ አይደለም የእኛ ምግባር አይደለም። በስራችን ቢሆንማ እዚው አመዱነን በቀረን ነበር። እውነት ለመናገር በቃ አሁኑኑ አመዱነን ዱቄቱነን በቀረን ነበር፣ ስለሚገባን ማለት ነው። ግን እግዚአብሔር አምላክ ቸር ነውና፣ ሩህሩህ አምላክ ነውና በምሕረቱ በቸርነቱ እንደ ስራችን ሳይሆን በቸርነቱ እያሰበን እድሜ ላይ እድሜ እየጨመረ ጤና ላይ ጤና እየጨመረ በስንት ነገር ከስንት ነገር ጋር ስንጋጭ ከስንት ነገር ጋር ስንታገል ውለን ስንቶቻችን ውጭ ወጥተን ከመኪና ጋር ስንታገል ስንጋጭ ምን ስንል መጋጨት ሳይሆን በቃ ውለን ምናምን ነገር ከስንት ነገር አትርፎን ያውለናል ያሳድረናል። እና ክብር ምስጋና በእውነት ለእግዚአብሔር ይሁን ስለሆነው ስላልሆነው ስለሚሆነው እየሆነ ስላለው ስለ ሁሉም ነገር እግዚአብሔር ይመስገን። ሁሌም ማመስገን ልመዱ የኔ ውዶች፣ እግዚአብሔር ይመስገን ይላለውኝ። እኔ ደስ ብሎኛል፣ እውነት ነው፣ እውነት ነው፣ ደስ ብሎኛል። እኔ ጋር ያለ ደስታ እናንተ ጋር ሚሆን። እኔ በነገራችን ላይ ሁሌ ደስተኛ ነኝ፣ ብኖረኝም ባይኖረኝም፣ ሰው ብወደኝም ብጠላኝም፣ በቃ እኔ ራሴን እወዳለሁ። ራስ ወዳድ ሳይሆን ራስ ወዳጅ ነኝ፣ ራሴን ወዳለሁ። ራሴን ስወድ ሌላውንም ሰው መውደድ እችላለሁ ራሴን ሳከብር ሌላውንም ማክበር እችላለሁ። እና እራሴን ስለምወድ ራሴን እንከባከባለሁ። እራሴን ስለምወድ ለራሴ ጊዜ እሰጣለሁ። እራሴን ስለምወድ ከራሴ ጋር ውይይት አደርጋለሁ። አንድ ነገር ከመወሰነ በፊት ደስ ባለኝ ሰዓት አልወስንም። በተከፋው ሰዓት ደግሞ አሁንም አልወስንም። የሆነ ውሳኔ ውስጥ አልገባም። የሆነ ያለ አይደለ እንደዚህ አይነት ነገር አለ። ስልክ ገባብኝ። ስለዚህ እራሴን ስለምወድ ነው ቆም ብዬ ነገሮችን ማንሰላሰል ማወቅ ማብሰልሰል ፈልጋለሁ። እና ራሳችሁን ውደዱ። ከራሳችሁ በላይ ማንም የለም በዚህ ምድር ለእናንተ ማለት ነው። ከእግዚአብሔር በታች ራሳችሁ ናችሁ። በጣም እንወዳቸዋለን የምትሏቸው ቤተሰቦች እንኳን ስለናንተ ስለናንተ ምንም ናቸው። ማርያምን ሲኖራችሁ ነው። በነገራችን ላይ ማንም ይሁን ማን ማንም ይሁን ማን፣ በቃ እኔ እውነቱን ነው የምነግራችሁ። ማርያምን እውነቱን ነው ምነግራችሁ። በቃ ለእናንተ ከእግዚአብሔር በታች እናንተ ራችሁ። ስለዚህ እራሳችሁን ተንከባከቡ፣ እራሳችሁን አትጣሉ፣ ለራሳችሁ ጊዜ ስጡ፣ ለራሳችሁ ቦታ ስጡ፣ የሚያስፈልጋችሁ ነገር አድርጉ። መብላት ካለባችሁ መብላት፣ ያማራችሁ ነገር ብሉ፣ መልበስ ያማራችሁ ነገር ልበሱ። ምክንያቱም በቃ ከእናንተ በላይ ማንም ለእናንተ የለም። አይደል እንደ ዛሬ ነው መኖር ያለብን አይደል እንደ ዛሬ ማድረግ ያለብን ደስ ያለኝም በቃ ይሄን ነገር ማድረግ አለብኝ ካልኩኝ ያን ነገር ማድረግ አለብኝ ለራሴ እኮ ነው ኖር አይደለም ስለዚህ ሊያልፈኛ ይገባ እንደዛ ሆኖ ልላችሁ እንዳለው እግዚአብሔር አምላክ ራሳችን እንድንከባከብ እግዚአብሔር ይርዳ ማርያም ራሳችሁን አትጣሉ ለማንም ብላችሁ ራሳችሁን አትጣሉ የትኛውን ቦታ ላይ ብትሆኑ ባገኛችሁት አጋጣሚ ለራሳችሁ ጊዜ ስጡ፣ ቦታ ስጡ። ከራሳችሁ ጋር ተወያዩ፣ ጸሎት አድርጉ፣ እግዚአብሔር ይመስገን ኑሩ። ስለዚህ በርቱ፣ ሌላቸው ወዳለው የእኔ ምርጦች። በመቀጠል ደግሞ ደስ ያለኝ ነገር አንደኛው በሰሞኑን ማህበራዊ ሚዲያ ላይ እየተዘዋወረ ያለው ነገር በጣም ደስ ብሎኛል። ከአስራ አራት ዓመት በኋላ ትዳራቸው ተመለሰ። አይገርም ጽናታቸው፣ አይገርም በተለይ የገኒ ጽናት አይገርም? ታዋቂ ሁና አርቲስት ሁና አራት ልጆች ይዛ ባል ሳታገባ ሳትንዘላዘል እቅፍ አድርጋ ልጆቿን ይዛ አስራ አራት ዓመት ሙሉ መቆየት ማለት ትንግርት ነው ቤ ትንግርት ነው። በጣም ነው ደስ የምለው። እረ እግዚአብሔር አምላክ ይጠብቅሽ። እግዚአብሔርን በጣም ይደንቃል። ብዙዎች ስፋቱ እናያለን። ብዙዎች ስታረኩ እናያለን አግብቶ ፈቶ ወይም ፍቅረኛ ይዞ ብቻ የሆነ ነገራቸው የሆነ ወሬ ወጥቶ ምናምን ገሌ ገሌን ያዘች እንደዚህ ሆነች እንደዚህ በዚህ ወጣች ምናምን ተብሎ ነው። ከዛ በኋላ ብታረቁ ብታረቁ በነገራችን ላይ የምታረቅ የለም ተለያይተው ነው የሚቀሩት። ግን እነዚህ ደግሞ በዓል ሲመጣ አንድ ላይ እንደተለያየ ሰው ሳይሆን፣ ተከባብረው ተዋደው በፍቅር እየኖሩ በመሀላቸው የተፈጠረ ነገር አብሮ አንድ ቤት መኖርን ቢከለክላቸው ልጆቻቸውን ለማሳደግ አልከለከላቸውም። እንደ ዘመናዊ ሰው እንደ ተማሪ ሰው ማርያምን ልጆቻቸውን ለማሳደግ ምንም አልከለከላቸውም። ለመዋደድ አልከለከላቸውም። አብሮ ለመብላት፣ አብሮ ለመጠጣት፣ አብሮ ጊዜ ለማሳለፍ ምንም አልከለከላቸውም። ይሄን የሚያስብ ጭንቅላት ደግሞ የተማረ ጭንቅላት ነው። የምሬ ነው ምላቸ በአሁኑ ሰዓት ሰዎች ስጣሉ እየተገለማመጡ ይሄዳሉ እንጂ አንድ ላይ ቁጭ ብሎ መብላት፣ መጠጣት፣ እንደዚህ መሆን ልጆቻቸውን መንከባከብ ማሳደግ አይችልም። ይሄ ግን በጣም ይገርማል። ለብዙዎች ትምህርት ሆነው አልፈዋል፣ ባሳለፉት ህይወት ማለት ነው። ልደት ሲከበር፣ አመት በአል ስመጣ፣ የሆነ ምርቃት ስኖር፣ ፕሮግራም ስኖር፣ ሁሉም አንድ ላይ ነው። ልጆቹ ባሉበት፣ እናትዮ ባሉበት አባትዮን አታጡት። ስለዚህ ይሄ ነገር ደግሞ ተለያይቶ ፍቺ ፈጽሞ አብሮ ለምኖሩ ሰዎች ትልቅ ትምህርት ነው። የምሬ ነው ምላችሁ፣ ትልቅ ትምህርት ነው። ምክንያቱም ከተፋቱ በኋላ ቅም ምናምን ነገር እንደማይሰራና አብሮ መቀጠል እንደምቻል አሳይተውናል። ከዛ በኋላ ደግሞ ተለያይቶ ከረዥም ጊዜ በኋላ እግዚአብሔር አምላክ ነገሮቹን ማስተካከል እንደምችልም አሳይተውናል። እንዴት ደስ እንደምል ፕሮግራሙን። እኔማ ብዙን ጊዜ ዩቱብ ቪዲዮ ረዥም ቪዲዮ ላይም ደስ አይለኝም ስለምንዛዛ፣ ግን የነሱን እስከ መጨረሻ አየውትኝና በጣም ነው የገረመኝ እግዚአብሔርን የሚያመሰግኑበት መንገድ በማንም ምንም እንዳልተቻለና በእግዚአብሔርና በእግዚአብሔር ብቻ ነገሮቹ እንደተከናወኑ ሲያወሩ እጅግ በጣም ደስ አለኝ። እግዚአብሔር ይችላል። የተሰበረውን መግጠም ይችላል። የጎበጠውን ማቃናት ይችላል። የተበላሸውን እግዚአብሔር አምላክ ማስተካከል ይችላል። የደፈረሰውን ማጥራት ይችላል። የሞተውን ማስነሳት ይችላል። አልቆለታል፣ በቃ አበቃለት የተባለውን ነገር እግዚአብሔር አምላክ እንደ አዲስ ማቆም እንደምችል ስለ እግዚአብሔር ክብር ስለ እግዚአብሔር ኃያልነት ሲያወሩ እጅግ በጣም ደስ ይላል። እግዚአብሔርን አሁንም እግዚአብሔር አምላክ ትዳራቸውን እንደው እግዚአብሔር አምላክ ይባርክላቸው። በእውነት እግዚአብሔር አምላክ ቤታቸውን በበረከት ይሙላላቸው። በጣም ደስ የሚሉ ሰዎች ናቸው። በእርግጥ ሰውዬ ያሳዝነኛል፣ ለምን እንደሆነ አላውቅም። አባትም ነው ይሆን ያለ አይደለ እኔ አላውቅም። ሆዴ ቡጭ ቡጭ ነው የምለው ማርያምን በፊትም ጀምሮ እና እጅግ በጣም ደስ ብሎኛል። ስለ እሷ እንኳን ሴት ልጅ ነች፣ ጥበበኛ ነች፣ ከልጆቿ ጋር ነው የምትኖረው። ብቻ ብዙ ነገር አለ እሷን እንትን ምላት። ግን ወንድ ልጅ ሆኖ ደግሞ ትልቅ ሰው ሆኖ እንደዚህ ከሞቀ ጎጆ ከቤተሰቦቹ ወጥቶ ይሆን ያለ በጣም ነው ልቤ የሆነ ያለ አይደለ እኔ ደግሞ የሆነ ውስጥ ይራራል ለሰው ስለ ነ እያወራቸው አይደለም የኦቪየምር የሆነ የምራራ ልብ አለኝ። እና በጣም ነበረ እንትን ያለኝ የተሰማኝ ማለት ነው ይሰማኛል ሁሌ ሳየው በ ይንቦጫ ቦጫል ወደ ማሪያምን ቡጭ ቡጭ ይልብኛል። እና እጅግ በጣም ደስ ብሎኛል። እግዚአብሔር መስገን እግዚአብሔርን አመስግነ እግዚአብሔር ነው ሁሉንም ማድረግ የምችለው። እግዚአብሔር መስገን ስለነሱ ደስ ብሎኛል። እግዚአብሔር ይመስገን። ሌላችሁ እወዳለሁ። የተፋታችሁ ታረቅ የምሬ ነው የምላችሁ። አይ መታረቅ አንችልም ይሄ ጉዳይ ጭራሽ አያስታርቅንም የምትሉ ሰዎች ደግሞ እንደነሱ በፍቅር ኑሩ። ብትለያዩ ለያዩ፣ ልጆች ካሏችሁ ልጆቻችሁን በፍቅር ለማሳደግ ሞክሩ። እንደነሱ በቃ እንደዚህ እየተጠያየቃችሁ አብራችሁ እየሆናችሁ ምናምን፣ ለልጆቻችሁ መልካም ነገር እያስተማራችሁ አራያ እየሆናችሁ ኑሩ። ካልሆነ ደግሞ ታርቃችሁ አብራችሁ ኑሮ፣ አትገለማመጡ፣ መጥፎ ሀሳብ አታስቡ። ከተለያያችሁ በኋላ ስለ እሱ ሌላ መጥፎ ወሬ አታውሪ፣ ስለ አንቺ ደግሞ እሱ መጥፎ ወሬ አያውራ። በእውነት ሲጀመር ፍቺን እግዚአብሔርም አይፈቅድም። በነገራችን ላይ ፍቺ መጥፎ ነው ማለት አይፈቀድም፣ በመጽሐፍ ቅዱስ አሁን አይፈቀድም። ዝሙት ከሰራች ከሱ ሌላ ወንድ ከፈለገች፣ እሱም ከእሷ ሌላ ሴት ከፈለገ ነው ፍቺ ሊፈጸም የሚችለው እንጂ አይፈጸም ይላል መጽሐፍ ቅዱሳችንና አይፈቀድም። ግን ሰዎች ስለሆንን በአንድም በሌላም ዝም ብሎ ሰዎች መፋታትን መለያየትን ይመርጣሉ እና ይሄ መልካም አይደለም። ግን ከተለያየን ደግሞ ባንገለማመጥ፣ ክፉንም ደጉንም ካሳለፍን በኋላ ሚዲያ ላይ ወጥተን ባናወራ፣ ለጓደኞቻችን ሄደን እሱ እኮ እንደዚህ ነው እሷ እንደዚህ ናት ባንባባል መልካም ነው ብዬ አስባለሁኝ። እግዚአብሔር አምላክ አስተዋይ ልቦናን ይስጠን። እነሱን ያስደሰት አምላክ ደግሞ እንደዚህ ተለያይታችሁ የምታለቅቱ ልጆቻችሁን ለብቻ የምታሳድጉ ሰዎች እግዚአብሔር አምላክ አንድ ላይ ያደርጋችሁ፣ እና በርቱ፣ ጠንክሩ፣ ጎበዝ ሁኑ ልላችሁ ወዳለወ እግዚአብሔር አምላክ መልካም ትዳር ይስጣችሁ፣ ይስጠን። በእውነት መልካም ትዳር ይስጠን። ቸሩ መድኃኔዓለም የምናስብለት፣ የሚያስብልን፣ የሚወደን፣ የምንወደው የሚያከብረን የምናከብረው ፈርሃ እግዚአብሔር ያለው ትሁት ሰው የምጨነቅላቸው የምንጨነቅላችሁ ሰው ይስጣችሁ። በህይወታችሁ በእውነት የማያስመስል በቃ መልካም የተባለን ሰው እግዚአብሔር አምላክ በህይወታችሁ ይስጣችሁ። የእኔ ወዳጆች እወዳችኋለሁ፣ አከብሯችኋለሁ። ይሄን ያህል ካወራው ይበቃኛል። በቀጣይ ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ በሰላም በጤና ያቆየን። እወዳችኋለሁ አከብራችኋለሁ። ቀሚሴን ተነስቼ ላሳያችሁ እና እንትን እላለሁ ማለት ነው። እወዳችኋለሁ አከብራችኋለሁ። ይኸው ቀሚሴ ወይኔ፣ ቪዲዮ እንትን አለ። ለማንኛውም ጥለቱ ምናምን፣ ይሄው ስጦታ ነው የተሰጠኝ። በነገራችን ላይ ማርያምን እንዴት እንደሚያምር አትጠይቁኝ። በጣም ነው የሚያምረው። እናም መልካም ቆይታ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።